በዛሬ መሰናዷችን እርድ የሚሰጠውን ጥቅም ይዘንላችሁ መተናል። አብራችሁን ቆዩ። ቅመማ ቅመም ለመግዛት ገበያ ሲወጡ እግረ መንገዶን እርድ መሸመት የግድ ይላችኋል። ምክንያቱም እንደ እርድ ተመራጭ የሆነ ግብዓት የለም። ደማቅ የብርቱካን ቀለም ወይም ቢጫ ቀለም ያለው ግብዓት ነው እርድ። ይህ ግብዓት ህንድ አገር ተመራጭ የሆነ ቅመማ ቅመም ነው። መዓዛውም ደግሞ ለስላሳ ነው። ወተት ሲቀላቅሉበት ደግሞ ወርቃማ ቀለም ያለው ውህደትን ይሰጣል። እርድ ለጤናም ቢሆን ተመራጭ ነው። የልብ ጤንነትን ይጠብቃል። የምግብ ስርዓትን ያቀላጥፋል። የመገጣጠሚያ ህመምን ይቀንሳል። የደም ዝውውርን ቀልጣፋ እንዲሆን ያደርጋል። የደም ቀዳዳዎቹን ይከፍታል። የስኳር በሽታንም ይከላከላል። እርድ ከሚሰጠው በርካታ ጥቅሞች መካከል ከብዙ በጥቂቱ ይህን ይመስላል። እርድ በተጨማሪም ለቆዳ ጥሩ ጥቅም ይሰጣል። በዚህ ጊዜ አሁን ላይ እርድ ተመራጭ የሆነ የውበት መጠበቂያ ግብዓት እየሆነ መጥቷል። እርድ ቆዳ ላይ ለሚፈጠሩ እንከኖች ፍቱን መድኃኒት ነው። በብጉር የተጎዱ ቆዳን፣ የተሰነጣጠቀ ተረከዝን ለመጠገን እንዲሁም ቆዳ ላይ የሚወጡ የቆዳ ላይ ጠባሳዎችን ያክማል። በእርድ ውስጥ የሚገኘው ኩርኩሚን የተሰኘው ንጥረ ነገር አንቲ ባክቴሪያ፣ አንቲ ኦክሲዳንት፣ አንቲ ኢንፍላማቶሪ ባህሪ አለው። አንደኛ ለብጉር ብጉርን ለማጥፋት የሚረዱ በርካታ ግብዓቶች አሉ። ከእነሱ ውስጥም እርድ አንዱ መፍትሄ ነው። እርድ አንቲባክቴሪያ ባህሪ ስላለው በባክቴሪያ አማካኝነት የሚፈጠሩ ብግርን ያጠፋል። ይህንን ያስታወቀው ደግሞ በ2013 በታተመው ጆርናል ኬሚካል እና ፋርማቲክስ መጽሔት ላይ ነው። በተጨማሪም የአንቲ ኦክሲዳንት እና አንቲ ኢንፍላማንቶሪ ባህሪ ስላለው የብግር ሕመምን ያስታግሳል። እርድን በተጨማሪ ከልክ ያለፈ የቆዳ ላይ ቅባትን በማንሳት ብግርን በቆዳችን ላይ እንዳይስፋፋ ያደርጋል። እኩል መጠን ያላቸው እርድና ማርን በመደባለቅ ከዚያም ፊታችን ላይ መቀባት፣ በተለይም ቡግር ያለበት ቦታ ላይ በደንብ እያሹ መቀባት፣ እናም ሌሊቱን ማሳደር፣ ጠዋት ሲነቁ በንጹሕ ቀዝቃዛ ውሃ መታጠብ። ይህን ድርጊትን በቀን አንድ ጊዜ ያድርጉት። በተጨማሪም ደግሞ ግማሽ ማንኪያ የእርድ ዱቄትና መጠነኛ የሆነ ወተት መጨመር፣ ከዚያም መደባለቅ፣ እናም ፊቶን መቀባት፣ እስኪደርቅ መጠበቅ። ልክ ሲደርቅ ደግሞ ለብ ባለ ውሃ ይታጠቡት። ይህን ድርጊት ከሳምንት ከሁለት እስከ ሶስት ጊዜ አድርጉት። ሁለተኛ ወዛም ቆዳን ለማስተካከል በእጅጉ ወዛም ቆዳ ላላቸው ሰዎች ተመራጭ ነው። ከልክ ያለፈ ወዝ ቆዳ ላይ ሲከሰት ነጫጭ ነጠብጣብን፣ ጥቋቁር ነጠብጣብን እንዲሁም የቆዳ ላይ ችግሮችን ያባብሳል። ስለሆነም እኚህንና ሌሎች መሰል ችግሮችን ከቆዳ ላይ ለማጥፋት እርድ ጠቃሚ ነው። እርድ በተፈጥሮ ወዝን መቆጣጠር የሚችል ባህሪ በውስጡ ያካተተ በመሆኑ ወዝን ይቀንሳል። ግማሽ ማንኪያ እርድ፣ አንድ የሾርባ ማንኪያ እርጎና የሎሚ ጭማቂን ማዘጋጀት እናም ማዋሃድ። ያዘጋጁትን ውህደት ፊቶ ላይ መቀባት፣ ለሰላሳ ደቂቃ ማቆየትና ለብ ባለ ውሃ መታጠብ። ይህን ድርጊት በሳምንት ለሁለት ጊዜ አድርጉት። በተጨማሪም ግማሽ ማንኪያ እርድን ከግማሽ ማንኪያ የሽምብራ ዱቄት ጋር በመደባለቅ ጥቂት የጽጌሬዳ አበባ ውሃ ማድረግና ማዋሃድ ከዚያም ፊቶ ላይ መቀባት ለብ ባለ ውሃ መታጠብ ይህን ድርጊት በሳምንት ለሶስት ቀን ያድርጉት። ሶስተኛ በፀሐይ የተጎዳ ቆዳን ለማዳን ከልክ ላለፈ ፀሐይ መጋለጥ ቆዳን በመጉዳት ለቆዳ ላይ ችግር ያጋልጣል። ቆዳ እንዲጠቁርና የተፈጥሮ ቀለሙንም ያሳጣዋል። ስለሆነም የጠቆረ ቆዳን ለማንጣት እና ያለ ዕድሜ የሚመጣን የቆዳ መሸብሸብ ምልክትን ይከላከላል። በሁለት ዘጠኝ በፋይቶ ኬሚካል የወጣው ጥናት እንደሚያሳየው እርድ መቀባት በፀሐይ የተጎዳ ቆዳን ቆዳ ውስጥ ድረስ ዘልቆ በመግባት ከዚህ ችግር እንድንላቀቅ ያደርጋል። ግማሽ የሻይ ማንኪያ የእርድ ዱቄት፣ የሎሚ ጭማቂና ያልፈላ ወተት ማዘጋጀት እናም ማደባለቅ ከዚያም ችግር ያለበት ቦታ ላይ መቀባት ሲደርቅም ጠብቆ በቀዝቃዛው መታጠብ። ይህን ድርጊት በሳምንት ለአንድ ቀን ማድረግ። አራተኛ ቁስልን ለማዳን የአንቲ ኦክሳይደንት ባህሪ ስላለው ቁስልን በፍጥነት ያድናል። እንዲሁም የአንቲሴቤቲክ ይዘት ስላለው ቆዳ ላይ ኢንፌክሽን እንዳይፈጠር ያደርጋል። በእርድ ውስጥ ያለው ኩርኩሚን የተሰኘው ንጥረ ነገር ቁስል የወጣበትን ቆዳ ጠባሳ ይዞ እንዳይቀር ያደርጋል። እንዲሁም ቆዳን ያለሰልሳል። ግማሽ የሻይ ማንኪያ እርድና በቂ የሆነ የኮክናት ዘይት ማዘጋጀትና መቀላቀል፣ ከዚያም ቁስሉ ያለበት ቦታ ላይ መቀባት። ቶሎ ቁስሉ እንዲድን በቀን ሶስት ጊዜ እየደጋገሙ መቀባት። እንዲሁም ደግሞ አንድ ማንኪያ እርድና የፈላ ወተት ማዘጋጀትና ሁልጊዜ በየቀኑ ወደ አልጋው ከመሄዱ በፊት መጠጣት። አምስተኛ የእርጅና ምልክትን ከቆዳ ላይ ለማጥፋት እርድ አንቲኦክሳይዳንት ባህሪ ስላለው ቆዳን ከፍሪ ራዲካልስ ይከላከላል። እንዲሁም ቆዳ ላይ የሚወጡ የቆዳ ላይ መስመሮችን፣ ጠቋቁር ነጠብጣቦችንና የቆዳ መሸብሸብን ያጠፋል። የቆዳ መሸብሸብ ቆዳው ላይ ከተከሰተ ግማሽ የሻይ ማንኪያ የእርድ ዱቄትና አንድ የሻይ ማንኪያ እርጎ ማዘጋጀትና መቀላቀል ከዚያም ቦታው ላይ መቀባት ለሃያ ደቂቃ ማቆየት በመቀጠልም ለብ ባለ ውሃ መታጠብ። ይህን ድርጊት በሳምንት ለሁለት ጊዜ ወይም ለሶስት ጊዜ አድርጉት። ስድስተኛ ሽፍታን ለመከላከል እርድ ከሚሰጠው ጥቅም መካከል ሽፍታን ማከም አንዱ ነው። የቆዳ ማቃጠል ስሜትን ይቀንሳል። እንደ ቆዳ መድረቅ፣ የቆዳ መቅላትና የሚያሳክክ ቆዳን ያድናል። እንዲሁም ጤነኛ የሆነ ቆዳን ይተካል። ለፊቶ የሚበቃዎትን ያህል እርድና ወተት ማዘጋጀት እናም መቀላቀል። ከዚያም ችግሩ ያለበት ቆዳ ላይ በመቀባት እስኪደርቅ ድረስ መጠበቅ፣ ከዛም በቀዝቃዛ ውሃ መታጠብ። ይህን ድርጊት በቀን ሁለት ጊዜ ያድርጎት። በተጨማሪም ደግሞ አንድ ማንኪያ የእርድ ዱቄትና አንድ ግማሽ የሻይ ማንኪያ የኮክናት ዘይት መጨመር እናም ችግሩ ያለበት ቦታ ላይ መቀባት 15 ደቂቃ ማቆየትና በንጹህ ውሃ መታጠብ። ይህን ድርጊት በቀን ውስጥ ከ3 እስከ 4 ጊዜ ያድርጉት። ሰባተኛ ኩፍኝን፣ ለማከም እርድ ኩፍኝን ማከም የሚችል ግብዓት ነው። ኩርኩሚን የተሰኘው ንጥረ ነገር በውስጡ ቆዳን የማቃጠል ስሜት የሚቀንስ ይዘት ያለው ነው። በተያዘም እርድ የቆዳ ማሳከክን፣ መለብለብን፣ የቆዳ ህመምንና የቆዳ ችግርን እንዲቀንስ ያደርጋል። ኩርኩሚን በተጨማሪም ቆዳ ላይ የሚወጡ ሁሉንም የቆዳ ላይ ችግሮችን ይቀንሳል። በ2015 ጆርናል ኦፍ ፋርማቲካል ጥናትና ምርምር ላይ የወጣው ጥናት እንደሚያሳየው እርድ በርግጠኝነት ኩፍኝን የማዳን ኃይል ከፍተኛ እንደሆነ የጥናቱ ተመራማሪዎች ተናግረዋል። አንድ የሻይ ማንኪያ እርድና በቂ የሆነ ውሃ ማዘጋጀት፣ በመቀጠልም ማዋሃድ፣ ችግሩ ያለበት ቦታ ላይ መቀባትና ለሰላሳ ደቂቃ በማቆየት ለብ ባለ ውሃ መታጠብ። ይህን ድርጊት በቀን ለአንድ ጊዜ አድርጎት። አንድ የሻይ ማንኪያ የእርድ ዱቄትና የአልሞድ ወተትን ማዘጋጀትና ማዋሃድ። ጣፋጭ እንዲሆን ደግሞ ጥቂት ማር ጨምሮ መጠጣት። ይህን ድርጊት በሳምንት ለጥቂት ቀናት ይጠጡት። ስምንተኛ የፈካ ቆዳ እንዲኖሮት! እርድ የአንቲኦክሲዳንት ይዘት ስላለው የተፈጥሮ የቆዳ ቀለምን ይመልሳል። እንዲሁም ቆዳን እንከኔለሽ እንዲሆን ይረዳዋል። ግማሽ የሻይ ማንኪያ የእርድ ዱቄት፣ ማርና ወተት በጎድጓዳ ሳህን መጨመርና ማዋሃድ አንድ አይነት ውህደት እስኪሆን ድረስ በመማሰል ፊቶና አንገቱ ላይ መቀባት፣ 25 ደቂቃ ማቆየትና መታጠብ በሳምንት ለአራት ጊዜ ቢያደርጉት መልካም የሆነ ውጤት ያሉ። ዘጠነኛ የተሰነጣጠቀ ተረከዝን ለማለስለስ። የተሰነጣጠቀ ተረከዝ በጫማ ስለሚደበቅና ስለማይታይ ምን ያህል ተረከዝ እየተጎዳ መሆኑን ለማየት ይቸግራል። ነገር ግን የራሳችንን ተረከዝ እየተሰነጣጠቀ ወይም እየተጎዳ ከሆነ ማወቅ እንችላለን። ተረከዝን ለማለስለስም ሆነ ለማሳመር እርድ መጠቀም እንደ መፍትሄ ይወሰዳል። ግማሽ የሾርባ ማንኪያ የእርድ ዱቄትና አንድ ማንኪያ የኒሚ ዱቄት ማዘጋጀት እናም ማዋሃድ ውህደቱ የተሰንጣጠቀው ቆዳ ላይ በመቀባት ከዛም ለሰላሳ ደቂቃ ማቆየትና ለብ ባለ ውሃ መታጠብ። ይህን ድርጊት በቀን ለሁለት ጊዜ አድርጉት። እንደ አማራጭ ደግሞ አንድ ሾርባ ማንኪያ የእርድ ዱቄትና የወይራ ዘይት ማዘጋጀትና ማዋሃድ። ከዚያም ውህደቱን ተረከዙ ላይ መቀባት፣ አሮጌ ካልሲም ማድረግና ማታ ወደ አልጋው ከመሄደው በፊት ተቀብተው ይደሩ። እናም ጧት ሲነቁ ለብ ባለ ውሃና ሳሙና ይታጠቡ። ይህን ድርጊት በቀን ለአንድ ጊዜ ማድረግ ይችላሉ። ተጨማሪ ምክሮችን ስንለግሳችሁ እርድ ሲገዙ አዲስና ንጹህ መሆኑን ማረጋገጥ ይኖርቦታል። እርድን ቆዳውን ሲቀቡ ቆዳው ላይ ማንኛውንም ቆሻሻ ይነሳል። ቆዳውንም ጥርት ያለ እንዲሆን ያደርጋል። አንዳንድ ሰዎች ለእርድ አለርጂ ሊሆኑ ይችላሉ። ስለዚህ ቆዳውን ሲቀቡ ለየት ያለ ነገር ከተመለከቱ ወዲያውኑ እርድን ከመጠቀም ቢቆጠቡ ይመከራል። እንዲሁም እርድን ሲጠቀሙ በጥንቃቄ መሆን ይኖርቦታል። ከልክ በላይ ከሆነ የራሱ የሆነ ተያያዥ ጉዳትን ሊያስከትል ይችላል። አብረውን ስለነበሩ ከልብ እናመሰግናለን።